ሰርግ ዕለት የኪራ የጋብቻቸው ቤሎ መረጣነት ማለት ነው። የኪራ እናት እንግዲህ በድንገት መታ ከዚህ ዓለም በሞት ተለይታለች። ድራማም ቢሆን ነፍስ ማር ብለን ማለት ነው። እውነታ ያርገው ትላላችሁ እና እንግዲህ ኪራ በጣም ነበረ ያዘነው ልቡ የተሰበረው ይህን ሁሉ እንግዲህ አባትየው ደብቆት ነበረ። ጽናት የእናቱን መታመም ለመንገር ከአንዴም ሁለቴ በጣም ጨንቋት ብዙ ምክንያቶችን እያቀረበች ነበረ ማለት ነው። እንግዲህ በቅርብ ጊዜ ራሱ ተጋቡ ብሎ ባላት ጊዜ አባትየው የእቴቴን መታመም ኪራ ማወቅ አለበት እያለ ስትል እንዳትነግሪ ቴቴ አስቱ ማለት ነው የኪራን ደስታ ሳታይ ከዚች ዓለም እንድታልፍ አልፈልግም ብሎ ነበር። ያው ይሄ በድብቅ ነበረ የተያዘው። ድንገት እንግዲህ ኪራ አገባ ስትባል መድኃኒቷንም ሕክምናዋንም አቋርጣ መታ ነበረ ማለት ነው። ያው ድንገት እንግዲህ ህመሟ ተጫጭኖባት ስለነበረ ሐኪሙም ደግሞ ተስፋ የለሽም እንግዲህ ብሏታል። ለጽናት አደራ ሰጥታለች ማለት ነው ኪራን። ጽናትም እረ ቴቴ፣ እንደዚህማ አትበይ፣ ችግር የለውም እኔ አደራውን እቀበላለሁ ብላታለች። የደራ ሰታታለች እሷም እንግዲህ አልፋለች ማለት ነው። እንግዲህ በእናቱ ሞት ህመም ተናዶ ነካ እስከ ዛሬ እያስመሰላችሁ ነበረ እየኖራችሁት ያላችሁት፣ እኔም ከእንግዲህ አስመስዬ ነው የምኖረው ብሎ እንግዲህ ራሱን ለማጥፋት ወደ ሞት ለመሄድ እየተግደረደረ ባለበት ሰዓት አስፋልት ላይ ቆሙ። እንግዲህ አንድ ቅዱስ የሚባል የመኪና ሹፌር አምላኬ ሆይ ግደለኝ እያለ ጸሎት እያደረገ ሳለ ኪራ መጥቶ ከፊት ለፊት ይገባበታል ማለት ነው። እንግዲህ ቅዱስም ፈጣሪ ሆይ እኔ እንግደለኝ ስልክ ሰው ልታስገድለኝ ብሎ አንተ ሰውዬ ያምካል እንዴ? ብሊያው ኪራት ወርዶ አናግሮት ነበረ። በልብስ ማበድ ጀመራችሁ እንዴ ሲለው፣ አዎ ወጣታ ያብድ ያለክ ማን ነው? ወደ ሞት እየሄድኩ ነበረ ደረስክብኝ፣ ብሎታል ማለት ነው እንግዲህ ቅዱስም እግዚአብሔር ይስጣው በዚህ ሁኔታማ እኔ ጥየክ አልሄድም ባይሆን አንዳንድ ጠርሙስያል እንጨዋወታለን። ምንድን የሆንከው ወጣት አይደለክ እንደ ብሎታል። እኔም ወደ እናቴ ሊሄድ ነው፣ እናቴን ያመማተመም አሳብዶኛል ብሎት ነበረ ማለት ነው። እና ኪራ እንግዲህ ራሱን ለማጥፋት በራሱ ላይ ሙከራ አድርጓል ማለት ነው። ይሄ ሁሉ እንግዲህ የአባቱ እንትን ነው እንጂ ሌላ ሰው ኪራን የበደለው የለም። እናቱም ደግሞ እናትናትና ልጄ ደስታ ሳያይ የኔን ሕመም እንዳይሰማ ተሰማ ይደነግጥብኛል ብላ ነበረ። በዚሁ አጋጣሚ እንግዲህ ያው ኪራን ቅዱስ ደርሶ አትርፎታል ማለት ነው። ያው ሁሉም ማዘን ላይ ነው። በዚሁ አጋጣሚ ደግሞ ሁሉም ይቅርታ ጠይቀውታል። ኪራ አባቱንም አባ፣ አንተ አታስብ፣ አንተ ምንም አላረክም እያለው ነበረ። እንደውም የኪራ አባት ማን አልከኝ ልጄ? ብሎታል። አባ ብሎታል። እኔማ አባ የምትለኝ አልመሰለኝም ከዛች ቀን ጀምሮ ብሎ ነበር። አባ እኮ አንተ ምንም አላረክም፣ ጽናትን እንዳትተዋት አደራ። ለአንተ ብላ ብዙ ነገር መስዋዕትን ከፍላለች እና ሚስትህን እንዳትተዋት ብሎታል። እንግዲህ ክብሮምን ደግሞ ኪራን አደራ የምሰጠው ለአንተ ነው ብሎ ለክብሮም ክብሮም እንግዲህ አደራ ተሰጥቶታል፣ ስለ ኪራ ማለት ነው። ጽናት ደግሞ እናቱ አደራ ብለዋለች። ሁሉም አደራውን ትቶ ነው እዚህ የሄደው።